ቶ ዝም አለ ጆሮዬ አይቶ ዝም አለ። ይኸው ሰው ባፈቀደው ይከንፈር፣ ሰው ባፈቀደው ይከንፈር። ሆድ ከታገሰ ስከቻለ ትግስትን ያህልም አለ

ጉዞ እንዴት ነበር? ጉዞ ትንሽ ያደክማል እ በጣም ቆንጆ ነበር። እንዴት ነበር አንተ ጋርስ? እኔ ጋር አሪፍ ነው ትንሽ ያው ይደክማል ያው ግን ያው በደንብ የተዝናናን ስለመጣ ደስ ይል ነበር ለመጀመሪያ ጊዜ አንድ ላይ ተገናኘን አልዘፈንክም እኮ ስንመጣ ምናምን ያው እኔ እንደዚህ አይነት ብዙም አልችልም ማለት አላውቅም ብዙ ነንበሮች እና እንደዚህ አይነት ሙዚቃዎች ላይ ያው የቻልኩትም አሪፍ ነበር ብቻ ዝግጅት እንዴት ነው ዝግጅት በጣም ቆንጆ ነበር ያው የእኛ ትንሽ ከእናንተ በደንብ ተዘጋጅቻለሁ ብዬ አስባለሁ። በአቅሜ፣ እውነት ነው። መጣር ነው። አንተ ጋርስ እንዴት ነበር? እኔ ጋር አሪፍ ነበር። ያው ትንሽ የቻለውን አጥንተናል። ቆንጆ ቆንጆ። ያው በዚህ በኋላም ያሉትን ነገሮች በደንብ እንግዲህ ከፈጣሪ ጋር ፈጣሪ ጋር። ዝግጅት እንዴት ነበር? ዝግጅት ቆንጆ ነው። አሪፍ ነው። እኔ ጋር በጣም ቆንጆ ነበር።

ውለታንገፍቶ ልጅ ባንደበቱ ምሎ ይመኛል ሞት ለእናቱ ያለው በጣም አሪፍ ነው። እና አንተ ምን ተዘጋጀ? እስኪ አንድ አለም የኔና አንቺ በፍቅር ያሳለፍ ነው አይነሳ ይቅር ናፍቆትሽ ቦረ ቦረ ዋንጀቴን ምነው መጠሽ ብታዩ ጭንቅቴን አለም የኔናንቺ በፍቅር ያሳለፍ ነው አይነሳ ይቅር ናፍቆትሽ ቦረ ቦረ ዋንጀቴን ምነው መጠሽ ብታዩ ጭንቀቴ የኔ ፍቅር የግለነሺ ሳቅበይ አንዴ ልሽ የኔ ፍቅር የግለነሽ ሳቀበይ አንዴ ልሽ የኔ ነሽ የኔ ብቻን አይደለሽም የሌላ ቃል ኪዳን ገበ ሁልሽ ላልከዳሽ በመሀለ

ምሽቱ እንዴት ነው ታዲያ? ምሽት ቆንጆ ነው። አንተ ጋርስ እኔ ጋርም ቆንጆ ነው። እስኪ ፋና አምሮት ላንተ ምን ምን አድርጎላል? እስኪ እናውራ በደንብ ፋና

ሙሉ ባንድ ጋር ከመስፈን ጀምሮ ያው ብዙ ነገሮችን ፋና ከገባው ጀምሮ ብዙ ነገሮችን አግኝቻለሁ። ከባንድ ጋር በደንብ እያንዳንዱ ነገር እንዲዘፍን እያንዳንዱ ነገር እንዲሰማ ከማይክ ጋርና ሙሉ ባንድ ጋር ቁሞ መስፈን ማለት በጣም ከባድ ነው ታውቃለህ። ያንን ነገር በቀላሉ እንድለምደው አድርገውኛል። መድረክ እንዲለምድ አድርገውኛል። ከሰው ጋር እንዲተዋወቅ አድርገውኛል እና ስራ የስራ እድልም ፈጥሮልኛል ያው ብዙ ነገር አድርገውልኛልና እንደዚህ እንደዚህ ያው አልጨርሰውም። ኧረ መላ መላ በሉ ችላችላ ከምትሉ የአገር ልጆች መላላሉ ዓለም ንዋይ ገዛት፣ ዘመን ፊቱ ከፋ፣ መጠራጠር በዛ፣ መተማመን ጠፋ። ክደት ገበያዋ ያዋም ሞቀ በጣም ደራ ምሳችን ካልሆነ ያ ል እና እንዴት ነው ያው አሁን ታውቃለህ፣ አምስተኛው የአሸናፊዎች አሸናፊ አሁን ውድድር አለና ከባድ እንደሆነ ታውቃለህ። እና ውጤቱን ምን ትጠብቃለህ? ውጤቱ እንግዲህ እንደ ስራችን ነው ማለት፣ እዛ በምናቀርበው ፐርፎርማንሳችን ልክ፣ እንግዲህ ያው አሪፍ ውጤት እጠብቃለሁ ከፈጣሪ ጋር። አንተም ጥሩ ውጤት እንደምታመጣ አልጠራጠርም። እናየዋለን እናየዋለን። ያው በቦታው ነው የሚወስነው። ያው ታውቃለህ በዕለት ፐርፎርማንስ ስለሆነ በዕለት ኮንዲሽን የሚሆነው ስለማይታወቅ በዕለቱም የሚሆነው ይሆናል። ከፈጣሪ ጋር ይሳካል ብለን እናስባለን። እስኪ ሻይ ቡናን ብለን እንውጣና አለም ነው አይገዛት ዘመን ፊቱ ከፋ ምን ረክ ግን አንተ ግን በዛ ከፋይናል በኋላ ባሉት ጊዜያት ነው ረጅም ጊዜ። በጣም ዋናው ትልቁ ነገር ሊሆን የሚችለው ውድድሩ ዝግጅት ነው። ከዛ ቤተሰብ ጥየቃ እሄዳለሁ። እዚህ አልነበርኩም፣ ደሴ ነበርኩ፣ ከቤተሰብ ጋር ነበርኩኝ። ምናምን በዛውም ደግሞ አንዳንድ ስራዎች መተው ነበረ። እያየናችሁ ነበረ፣ እያስጨነቃችሁን። ውድድሩ እኮ እራሱ የፈጠረው እይታ ቀላል ስላልሆነ ከተማው ላይ በደንብ ተቀባይነት አግኝተን ስለነበረ አሪፍ አሪፍ ነገር ሰርታ የሳቅም ያለቅሳል፣ ያለቅስም ሲስቅ፣ የሳቅም ያለቅሳል። ፍቅር ሰው አይመርጥም በሁሉም ይደርሳል። ልቤ ተቀጣጥሎ በእሷ ፍቅር እሳት ብትርቀኝት ስኔ እንዴት ብዬ ልርሳት። ስራ መስራት አልችልም። ሰዎች ለአንተ የሚሰጡ ነገር ከውድድሩ በኋላ ከዛ ደግሞ ለአሸናፊዎች አሸናፊ ራሱ እንድንዘጋጅ ሰው ራሱ ያስተኛል። አንተ ማረፍ ፈልገ በቃ ረዘፈን አላጥና ብትል ራሱ አለማጥናት አችልሰው ያስገድዳል። ጥናት እንዴት አሪፍ ነው ምናምን ይሏል። እኔ እንደዚያ እያስጨነቁኝ ነበር በጣም ሰዎች። በመዋደድ ጉዞ ዳገት በፍቅር መንገድ ላይ ሸጋ ሸጋ ገዳይ የተሳሳቁ ዳግም እያዩ መናፈቅ በትዝታ ዳገት ይወደዳል ሸጋ ይወደዳል እጅ ከያዘቼ ማትለቅ ይዛም የምትበጅ ቢደከምናለ ለሸጋ ለሸጋ ሲቸገሩ ደራሽ ሲከፉ ማጋር ነው ሲከፉ ማጋር ነው። ውድድር ላይ የነበሩት የኛ ቪዲዮዎች ሲያዩ

የትኛው ነው ጠንካራ ጎናቸው ምናምን የሚለው እና ከእነሱ ምትወስዶ ትምህርት ይኖራል። እሱም ነገር ያው አንድ ራሱን የቻለ ጥናት ማለት ነው። እሱ ራሱ ዝግጅት እንደማለት ነው። እና ከዛ ውጭ ዋናው ነገር ሙዚቃ ምርጫ ነው ብዬ አስባለሁ። ደስ ያለች ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ? ስለምንፈልግ አሸናፊዎች አሸናፊ መቼ ነው የሚጀምረው ምናምን ሲሉ እንደዚህ እንደዚህ ጊዜ እኮ ቀረው ምናምን ሲላቸው አይ ደግሞ አሁን ሊጀምር ነው ልንጨናነቅ ነው ምናምን ብሉኝ በጣም ቤስ። ይህ ማለት የእኛ ብቻ ጭንቀት አይደለም አደለም፣ በዙሪያችን ያሉ ሰዎች እኛን የሚያውቁ ቤተሰብ የዚህ ሁላ ሰው ጭንቀት ነው። ይሄ እኛ ጀስት ፊት ለፊት ቪዲዮ ላይ እኛ ብቻ እንታይ ምናምን እንጂ ጀስት ከጀርባችን ሆኖ በጣም ብዙ ሰው ይጨነቃል ምናምን ና በቃ እሱ ነገር ምናምን ራሱ አለ ደስ ይላል ስ በጣም

ጠጋ ብዬ ልስጥሽ እጅን በፈቃዴ እጅን በፈቃዴ ለፍቅርሽ ተረታ በረሃኛው ክንዴ በረኸኛው ክንዴ ማጎፈሬ ናት አይኔው ያደንቃል አይኒው ቢያደንቃል አንጀቴ መንሰፍሰፍ ልቤን መውደድ ያውቃል! ልብን መውደድ ያውቃል። እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅ ሙልዴን ለመሳ ለመሳም አብቅቶናል። ኑሮን በፍቅር ስንመራ መራ ለሚያየን እረ እንዲ ደስ ያሰኛል። አሁን ደግሞ የአሸናፊዎች አሸናፊ ደግሞ ሙር ትልቅ እይታ ይኖረዋል ብዬ አስባለሁ። ሁሉም ሰው በደምብ ይከታተለዋል ይከታተለዋልና ለእኛም በደንብ ጠንክረን ከተዘጋጀን አሪፍ መታወቂያ የሚሆነን ነገር ነው። ለምን እየተቀባበልን አንሞክርም? ከሷ ከእሷ ጋር ያለ የለሁም የለሁም የነገረችኝ አንዱን አልሰማሁም! እኔ በሽተኛሽ ወይ አልሞት አልድንም። እሷንም ጥሎባት እንደኔው ትሁን ዶሮሃ ሰምቶት ተንጋላይ ጠጣ ከዋሉ ካደሩ መረሳት ይመጣል። አትትፊ በብዙ ከልብ እንዳቶጪ እንዲህም ስላልኮሽ ቶሎ ቶሎ አትምጪ አትትፊ በብዙ ከልብ እንዳት ቶጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ።